እግዚአብሔር ይመስገን። እግዚአብሔርን አመስግኖልኝ። እግዚአብሔር ልጅ ያሳቀፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም፣ እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ድዋ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ እንዲነት በረከት እናንተ ቤትም የግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ይባረካቸው። አሜን። ብለናል መንታ ልጅ ለምትወዱና መንታ ልጅ ለምትፈልጉ በሙሉ እግዚአብሔር እንደዚህ መንታ መንታውን ያሳቀፋችሁ፣ ሴትና ወንዱን ሴትና ወንዱን እያደረገ መንታ መንታውን ያሳቅፋችሁ። የማስተር አብነትን ምርቃት አሜን ብለን ተቀብለናል። ሰላም ጤና ይስጥልኝ። ወደ ኪዶ አበሻዊት ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት ሰላምታ ይደረሳችሁ እያል ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይም ድንገት እግር ጥሏችሁ ከሆነ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁኝ። እንዲሁም ደግሞ ቪዲዮን ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ በጣም ደስ የሚል መረጃ ነው። ይዤላችሁ የመጣሁት እንዳያችሁት መግቢያ ላይ ሌላ ሁለት አብነቶች መልካም የመልካም ዘሮች እግዚአብሔር ይመስገን እግዚአብሔርን አመስግኑልኝ እግዚአብሔር ልጅ አሳቅፎኛል በመንታ ልጅ ባርኮኛል ይህ በእኔ አቅም የሚሆን አይደለም እግዚአብሔር ስለረዳኝ እግዚአብሔር ስላገዘኝ ነው የኢትዮጵያ እናቶች የኢትዮጵያ አባቶች የኢትዮጵያ ህዝብ ጸሎት ድዋ ምርቃት ሰምቶ በልጅ ባርኮኛል እንዲህ አይነት ደስታ እንዲህ አይነት በረከት እናንተ ቤትም የግባ እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ይባራል። ሚዲያ ወይም ደግሞ በስክሪን ስናይ የሚሰቀጥጡን ነገሮች እሱ ግን በአካል ሄዶ እየዳበሰ እንባቸውን እየጠረገ የስንቱ ሰው እንባ እንዲታበስ ምክንያት የሆነ በጣም በመልካምነቱ ለብዙ ሰዎች አሪያ የሆነው ማስተር አብነት እንግዲህ መንታ ልጆቹ እግዚአብሔር ሰጥቶታል ማለት ነው። የመጀመሪያ አንድ ሴት ልጅ አለችው። አሁን ደግሞ በሁለት መንታ ልጆች በሴት እና በወንድ መንታ ልጆች ተባርኳል ማለት ነው። ዛሬ ይዤላቸው የመጣሁት ሁለት መረጃ ነው። ሁለት ጀግና ሰዎች በልጅ ተባርከዋል። ያው አንደኛው እንዳያችሁት ማስተር አብነት ነው። በጣም ነው ደስ የሚለው። በነገራችን ላይ ማስተር አብነት በጣም ጀግና፣ በብዙ መከራ ውስጥ በብዙ ፈተና ውስጥ ያለፈ ሰው ነው። ታሪኩን ያው ሰሞኑን እንዲያውም ሚዲያ ላይ በደንብ እየተዘዋወረ ነው። አይታችሁ ከሆነ ከዚህ በፊት እሱ በካንሰር ታሞ እግር ይቆረጥ እስከ መባል ደርሰው፣ ነገር ግን በእምነቱ ጸንቶ ፈጣሪ ያድነኛል ብሎ ከፈጣሪው ጋር በጸሎት ጸንቶ ራሱን እግዚአብሔርም ያመነው ፈጣሪም ሳያሳፍረው በእግሩ ቁሞ ፈጣሪውን እንዲያመሰግን እንዲመሰክር፣ እግዚአብሔርም ረድቶት ዛሬ ይኸው ቁሞ ከሱ አልፎ ሌሎችን ሰዎች እየረዳ ያለበት ሁኔታ ነው ያለው። እንዲሁም ደግሞ በቅርብ ታሞ ነበረ። በቅርብ ጊዜ እህቱ እንደዛው ያው በሞታቶ ነበረ ግን፣ እግዚአብሔር ደግሞ ታሪኩን ቀይሮ ዛሬ እሱ ለብዙ ሰዎች የመሳቅ ምክንያት፣ የብዙ ሰዎች የደስታ ምክንያት ሆኗል። እንዲሁም ደግሞ እግርህ ይቆረጣል የተባለው ሰው ዛሬ የሶስት ልጆች አባት ሆኖ በእግሩ ቆሞ ልጆቹን በቀኝና በግራው ቅፎ አቅፎ ፈጣሪውን ሲያመሰግን እንደምስማት የሚያስደስት ነገር የለምና ማስተር አብነት ከበደ እንኳን ደስ ያለህ። ልጆችህን ፈጣሪ ያሳድግልህ። መልካም ሰው ነህና ልጆችህም ልክ እንዳንተ መልካም ልጆቹ ነው። አንተ አንድ መልካም ሰውነህ ሌሎች ሶስት የተማረኩ መልካም ፈሪዎችን ደግሞ ወደዚህ ምድር አምጥተሃልና ልክ እንዳንተ የተባረኩ ለድሀ የሚያዝኑ፣ የወደቀን የማይጸየፉ፣ የቆሸሸን የማይንቁ፣ የተራበን የሚያበሉ፣ ያለቀሰንም ባ የሚጠርጉ ልጆች እንዲሆኑ የሁላችንም ምኞትም ጸሎትም ነው። እንዲሁም ደግሞ ለምታደርጋቸው መልካም ነገሮች ዘር ብሄር፣ ሃይማኖት ማንነትን ሳታይ ሰው መሆንን ብቻ በማየት ለምታደርጋቸው መልካም ነገሮች ሁሉ እጅግ አድርገን እናመሰግንሃለን። እንዲሁም ደግሞ ይችን ጀግናዋን ሚስትህን ማመስገን እንፈልጋለን። በነገራችን ላይ በጣም ብዙ መልካም ስራዎችን ከሚሰሩ ሰዎች ጀርባ በጣም ብዙ መልካም ጀግና የሆኑ ሚስቶች አሉ። ሚስቶቻቸው ባይደግፏቸው፣ ከጎናቸው ባይቆሙ ወይም ደግሞ የእነሱን ጉድለት ሚስቶቻቸው ባይሞሉላቸው እነዚህ ወንዶች ወይም ደግሞ በዚህ በበጎ ስራ የምናቃቸው ወንድሞቻችን እዚህ ቦታ ላይ ላናያቸው እንችላለን። ነገር ግን ሚስቶቻቸው የጎደሉትን ነገሮች በሙሉ ስለሚሞሉላቸው፣ አይዟችሁ በርቱ ስለሚሏቸው፣ ያው ከአንዳንድ ጠንካራ ወንድ ጀርባ ጠንካራ ሚስት አለች እንደሚባለው ማለት ነው። የማስተር አብነት ሚስትም ብዙ ሚዲያ ላይ የማትታይ ልታይ ልታይ የማትል ጀግና ሚስት ናት፣ እና የባልሽ መልካምነት የአንችም እጅ ያለበት ስለሆነ እናመሰግንሻለን። እንዲሁም ደግሞ እንኳን ማርያም ማረች ማለት እንፈልጋለን። እንግዲህ ሌላም ደግሞ ጀግና አንድ ጀግና ሰው ወደዚች ምድር ሌላ አንድ ጀግና አምጥቷል ማለት ነው። ቀጥዬ ደግሞ እርሱን አቀርብላችኋለሁ። ሌላኛው ደግሞ በቅርቡ የልጅ እናት የሆነችው ጀግና ማነች ካላችሁ አትሌት ለተሰንበት ግዳይ በቅርቡ የአንድ ልጅ እናት ሆናለች ማለት ነው። ያው የመጀመሪያ ልጇን ነው በሰላም የተገላገለችው። እሷም እንደምታውቁት ጀግናችን ናት። ሩጫ ያው ኢትዮጵያውያን ሩጫ በደማችን የገባ ነው። ግን እንደምንጓጓው እንደምንወደው የሩጫ አፍቃሪ እንደመሆናችን መጠን የሩጫ እንትናችን ወይም ደግሞ ችሎታችን ያው እለት ከእለት እየቀነሰ ነው የመጣ ያለው ግን ያንን ደሞ ቢያንስ እንኳን ትንሽ እንድንጽናና እንደ መጽናኛ ድንገት ብቅ ያለችው ሁለተ ሰንበት ጊዜ አሁን የልጅና ትሆናለች ማለት ነው። እሷም ደግሞ ሌላ ጀግና አምጥታልናለች ማለት ነው። እግዚአብሔር ልጅሽን ያሳድግልሽ፣ እንኳን በሰላም ተገላገልሽ ማለት እፈልጋለሁ። ለእሷም እንግዲህ እነዚህ ሁለት ጀግና ሰዎች በቅርቡ ወላጅ ሆነዋል ማለት ነው። እንኳን ደስ ያላችሁ ለማለት ያህል ነው። በሌላ ቪዲዮ እስከምንገናኝ፣ ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ደግሞ እንደነገርኳቸው ቻናሌ ችግር ላይ ስለሆነ የእናንተ ላይክና ሼር ስለሚያስፈልገኝ ላይክና ሼር እንድታደርጉልኝ በፍቅር ጠይቃችኋለሁ። በሌላ ቪዲዮ እስከምንገናኝ፣ ቻው ቻው።